ከዜና ባሻገር ችግር ፈች የሆነ ትርጉም ሰጥቶ ሚዲያውን ተደራሽ እንዲያደርግ በሚል በተደራጀ አግባብ እነሱ እንደ አጋር አካል የዚህ ፕሮግራም ተሳታፊ ያደረግንበት ሁኔታ አለ። ወረዳችን ዘመናዊ የመሬት አስተዳደር ስርዓት ግንባታ በመዘርጋት ሰፊ የገጠር መሬት ግብይትን በጥራትና በፍጥነት አገልግሎት እየሰጠ እንገኛለን። ግብይቶች፣ ውርስ፣ ስጦታ፣ ኪራይ፣ የመሬት የሚኑት እና ብድር ዋስትና ናቸው።

ግዛ መብታት እ ይጠ የመሬት ግብይትን በተመለከተ አንኳር ተግባር ነው እና ሁላችንም ተኩረት አድርገን ንሻአለብን። ኖርማ ሁን ሰው ከበጀታ አንጻር ብቻ የሚተረጎመው አለ። ከበጀታ አንጻር ብቻ የሚተረጎም የለበትም። ግብይቱ ሲሳለጥ ልምድ ይኖራል። ልምድ ከመጣ በኋላ ደግሞ አርሶ አደሩ መሬቱን አስዞ መበደር የሚችልበት መለወጥ የሚችልበት ላንድ ኮንሶሊዴሽን የሚባለው የልም ኩታ ገጠም የማድረግ ጉዳዮችን በመለዋወጥ እንዲያዳብር በማድረግ ኢኮኖሚያዊ ተጠቃሚነትና የመሬት እዞቶ ባለቤትነቱ ተጠቃሚነቱ አንጻር ያለውን ፋይዳ ለረዥም ጊዜ እንዲጠቀምበት ከማስቻል አኳያ ልጆቹን ስራ ድል ፈጠራ ውስጥ ያልገቡ ሰዎችንም እንዲያስተናግድበት ከማድረግ አኳያ የምግብ አስተናሚ ያረጋገጥ የስራ ድል ፈጠራ የሚሰጥ በርከት ያለ ትኩረት ያለው ነገር ነው። ከካሳና ምትክ ተግባራችን አኳያ ስናይ ካሳና ምትክ ያው ባለጉዳዩ ለሕዝብ ጥቅም ሲባል መሬት ፈልጎ ወይም መሬት ፈልጎ ሲመጣ ካሳ ተተምኖ መሬቱን የማስለቀቅ ስራ የሚሰራበት ይሆናል። በልማት እንዲነሱ ካደረግን እና መረጃውን ካደራጀን በኋላ የሚመለከተው አካል ይሄን ተቀብሎ የመስሪያ ቦታ እንዲያመቻች ካልተደረገ

እየተመዘገበ ያለ አንድ ሺህ አንድ ተመዝጋቢ ተማሪ አለ። የእኛ ደግሞ ማለት አስተሳስሮ በአንድ ድንጋይ ሁለት ወፍ የሚባለው አሰራር አለ። መልሶ ማቋቋምም ከነሱ በስርዓት እነሱ መዝግቦታል። እኛ ደግሞ ከእኛ መንገድ የተመጣባቸው ደግሞ በመልሶ ማቋቋም አደራጅተን መስራት እንችላለን። የሰሩትን ስራ በመሸጥ ከሌሎች አገር አካላት ጋር ያለን ግንዛቤ ማስጨበጥ መቻላችን ጥሩ ነገር ነው። የአማራ ክልል በከተሞች ዙሪያ ያሉ የእርሻ መሬቶች አሁን ግን እነሱን በልዩ መነጽር ማየት ግድ ይላል። ለዛም ነው ከዝጋ ዝምድና ውጭ ያለ ስጦታ እየተከለከለ ነው። መቼ የት ሚለው ከተማ ዙሪያ ላለ አጸበ ማርያም ጠበቃ ሉ መምራት አለበት። ጣራሻውራ ጠበቃ አድርጎ መምራት አለበት። ዛብዛብ አምቻው ውስጥ አይደለም። በቃ ይሄ ስትሪክት ነው። ይሄ ውሰዱ። ሁሉም እራሱ ነው የቻለ በጣም ለስራ የሚጓጓ ስለዚህ፣ የቀበሌ ማተኛችን ደግሞ ልክ እንደ ተቋሙ ወደ ስራ ነገር፣ ስለዚህ የስራ አቅጣጫ እየሰጠው ነው ሲሪየስ እንጠያየቃለን። ሁሉም ቡድን ኦን ሆናለን። ሚሸኑ ከሚያስፈልግ እንግዲህ በወረፋ መግባት መውጣት፣ ቢሮ መዝጋት መግባት ባለሙያ መጡ አቅ መመለስ የለም። ጭርና ግልጽ የማሸማ ከሙያ አንጻር መሰጠትና መደረግ ያለበት ተግባር፣ እንደ ባለሙያ ምን ማከናወን አለባቸው? እንደ ስተትት ምን መደረግ ያለበት እንደ ወረዳስ ምን መከናወን አለበት፣ የሚለውን የድርሻ ድርሻውን ሰዎች ዶ ተፈጻሚነት እንዲኖሩ ለማድረግ የሁሉ ርብርብ የሚጠይቅ ተግባር ስለሆነ ያ ተግባር ለማከናወን ደግሞ የናተ ቀናህነት፣ የናተ የስራ ወዳድነት፣ የናተ ፍላጎት ከምንም በላይ ቅድሚያ ትኩረት የሚሰጠው ስለሆነ ከዚህ ተነስታችሁ ተግባሩን ለማከናወን ተግባሩን ለመፈፀም ሊገጥማችሁ የሚችለውን ተግዳሮት እንደዛ ተግዳሮት ደግሞ እናንተ በእናንተው መፍትሄ ታስቀምጡለት የምትችለውና ወረዳው መፍትሄ ሊሰጣቸው የሚችለው በተለይ ፅፈት ቤቱ ሊሰጣቸው የሚችለውን መፍትሄ እና ከነሱ ወጣ ብሎ ደወረዳደ ምን ምን ታገዙ ይችላል የሚለውን ሀሳብ አስተያየት ተሰጡ ነው የምንፈልገው።